ብስምላ አልሐምዱላ ወሰላቱ ወሰላም አላ ረሱልላ አህለን ሳለን፣ ወንድሞች እናቶች፣ ገላን የምንታጠብበት ሁለት ምርጥ መንገድ አለ። አንደኛው የሚያብቃቃ የሚባል ሲሆን፣ ሁለተኛው ደግሞ የተሟላ የሚባለው። የሚያቃቃው ተራ አተጣጥም ሲሆን ነገራችኋለው። ሁለተኛው ደግሞ የነቢን ላ ወሰለም ሱና በተሟላ መልኩ የተከተለ መንገድ ነው። እነዚህን ነገሮች ልብ ብለን ማወቅ ግዴታ ነው። ከወር አበባ፣ ከወሊድ ደም፣ ከጀናባ ስንታጠብ እንዲሁም ደግሞ ተራ ትጥበት ስንታጠብ በተቻለ መጠን እነዚህን ትጥበቶች በተለይ በሶስቱ የወር አበባ፣ የወሊድ ደም፣ በጀናባ ጊዜ እነዚህን ሶስት ትጥበቶች በስርዓቱ አውቀን መተግበር አለብን። ከሁለት አንዱን በተለይ ሁለተኛው የነቢዩ ሰለላሁ ዐለይሂ ወሰለም ፈለግ የተከተለው ያልነውም ማለት ነው። እናም የመጀመሪያው ትጥበት ሙጅዜ የሚያብቃቃን ብትታጠብ በዚህ መልኩ ትጥበት ትክክል፣ ግን ብዙ አጅሮች ያልፉሃል። ስለዚህ አጅሮች እንዳያልፉን በሁለተኛው እና የመጀመሪያውን ስሙ። የሚያብቃቃ የሚባለው መጀመሪያ በልብ መነየት አለ። በልብ መነየት ገላን ለመታጠብ ማለት ነው። በልብ መነየት፣ ሁለተኛው ከዛ በኋላ ማለት ነው። አንደኛ በልብ መነየት የአንደኛውን አይነት እየነገርኳችሁ ነው። በልቤ እነይታለሁ ምን ለማድረግ ገላን ለመታጠብ። ምን ብዬ ነው የምነይተው? በአፍ የምናገረው ነገር አለ? የለም በቃ በልቤ። ለምሳሌ የወር አበባ ልትታጠቢ ከፈለግሽ ወይ ደግሞ የወሊድ ደም ለመታጠብ ከፈለግሽ በልብሽ እሱን ለመታጠብ ታስቢያለሽ። ሲጀምር ወደ ሽንት ቤት ስንገባ እሱን እናስብ፣ የለም ወደ መታጠቢያ ወደ ሻውር ስንገባ እናስብ የለ ምን ለማድረግ ከላይ ልታጠብ ሻምፖ ምን አዘጋጅቼ አይደለ? ለምን ሊወራባ ልትታጠብ ይ ለምን ለውልደት ልትታጠቢ አይደል? የምታስብ ይሄ ነው ንያ ማለት ይሄ ነው። በቃ አለቅ ባፍሽ የምትናገሪው ነገር የለም። አንተም ደግሞ እንደዛ ወንድም ሆነ ሴት ጀናባ ልትታጠብ ስትፈልግ በልብ የምታስበው ጀናባውን ለማስወገድ መታጠብ። አንቺም እንደዛው ከጀናባ ለመታጠብ በልብ በማሰብ መነየት ነው። ንያ ማለት ይሄ ነው። ከዚያስ ከዚያ በኋላ ምን እናደርጋለን? ሰውነትን በሙሉ በውሃ ማዳረስ፣ ራስን ማሸት፣ ውሃ በደንብ እስከ ጸጉሬ ታች እስኪደርስ ድረስ ውሃ ከጸጉሬ ታች እስኪደርስ በደንብ የራሴ ቆዳ እስኪደርስ አሸት ማድረግ፣ ከዛ የቀረውን የሰውነት ክፍል ማዳረስ፣ በተለይ ድብብት ስር፣ ከጉልበት ጀርባ ያለው ቦታ፣ ጣቶች መካከል ጣቶች መካከል፣ አፈን መግሞጥሞጥ እና አፍንጫ መሰርነቅ። እነዚህን አሟልቼ አሸት አሸት አድርጌ ገላይን በሙሉ ከራስ ፀጉር እስከ እግር ጥፍር መታጠብ። ይሄ አንደኛው አይነት የገላ ትጥበት ይባላል። ሁለተኛው አይነት የገላ ትጥበት ሁለተኛው አይነት የገላ ትጥበት የነቢን ሰለላሁ አለይሂ ወሰለም ፈለግ የተከተለና የተሟላ አይነት የሚባለው ነው። አንደኛ እሱን የነቢን ሰለላሁ አለይሂ ወሰለም ሱና ስንከተል አንደኛ የምናደርገው ምንድን ነው? በልባችን እንደ ቀደሙ በልባችን መነየት ለጀናባ ይሁን ለወር አበባ ይሁን ለወሊድ ደም ይሁን ለፈለገው ይሁን በልቤ መነየት ቅድም ባልነው መሰረት ማለት ነው። ከዚያ በኋላ ቢስሚላሂ ብለን የእጅ መዳፎችን ሶስት ጊዜ መታጠብ። ቢስሚላሂ ብለን የእጅ መዳፎችን ሶስት ጊዜ መታጠብ። ከዛ ከዛስ ምን እናደርጋለን? ብልቶችን ማጠብ ብልቶችን ማጠብ። በተለይ ደግሞ ጀናባ ከሆነ ጀናባ የነካውን የወዘር ፍሬ የነካውን አካባቢ ሙሉ በደንብ ማጠብ። ከዚያ በኋላ ሶስተኛ ደረጃ ላይ ውዱ ማድረግ። ልብ በሉ፣ አንደኛ የመነየት ነው። ሁለተኛ ቢስሚላሂ ብለን የእጅ መዳፎችን ማጠብ ነው። ከዛም ብልቶችን ማጠብ፣ ሁለተኛው ይሄ ነው። ሶስተኛ ሶስተኛ ወይ ደግሞ ከፈለግን ሌላ ተርቲብ እንስጠው፣ እንዳይበዛባችሁ ብዬ ነው። አንደኛ በልብ መነየት፣ ሁለተኛ ቢስሚላሂ ማለት፣ ሶስተኛ የእጅ መዳፎችን ማጠብ፣ አራተኛ ብልቶችን ማጠብ ብልቶችን ማጠብ። ኦኬ። አምስተኛ አምስተኛ ውዱ ማድረግ። አምስተኛ ውዱ ማድረግ። ውዱ የተሟላ ልክ ለሰላት እንደምንዘጋጀው ውዱ አይነት ውዱ ማድረግ። ስድስተኛ ጸጉራችን ላይ ውሃ ደፍተን ማሸት ሶስት ጊዜ ኦኬ፣ ሶስት ጊዜ ጸጉራችንን በውሃ እደፋለሁ፣ አሸት አሸት አደርጋለሁ፣ እደፋለሁ፣ አሸት አሸት አደርጋለሁ። ውሃ በደንብ ቆዳዬ ድረስ የራሴ ጸጉር ቆዳ እስኪደርስ ማሸት፣ በተለይ ጀናባ ከሆነ እና የወር አበባ ከሆነ በተለይ ሴቶች ሹሩባ ምናምን የተሰራ ከሆነ ሹሩባ በደንብ ቀድሮ ያ የኛ ሀገራችን የምታውቁት የለም። እሱ ከሆነ መፈታት ያስፈልገዋል። ነገር ግን ስስ የሆነ ተራ ሹርባ ከሆነ መፍታት አያስፈልግም ውሃ በደንብ ሊደርስ ስለሚችል። ውሃ የማይደርስ ከሆነ የግዴታ መፍታት ያስፈልግም። እሺ ከዚያ በኋላ እንዴት እናደርጋለን? ሰባተኛ ላይ ሰባተኛ ላይ፣ አዎ የተቀረውን የሰውነት ክፍል መታጠብ። መጀመሪያ በስተቀኝ በኩል ያለው ገላይን መታጠብ

እሱን አምጡልኝ ይላሉ። ውሃ ይመጣለታል ይመጣላቸዋል። በሱ ላይ ፈአኸዘ ቢኩም ቢከፍ፣ ይቅርታ ፈአኸዘ ቢከፍ ነቢ ሰለም፣ ከዛ በእጅ መዳፋቸው ይወስዱና ከዛ ራሳቸውን ይታጠባሉ። ከዛም የተቀኘ ክፍላቸውን ይታጠባሉ። ከዛ ግራቸውን ይታጠባሉ። ከዛ በኋላ ثم أخذ بكف فقال به هكذا فقال بهما على رأسه ነቢ ከዛ በኋላ ሰውነታቸውን ሙሉ ያዳርሱና እንደገና ይታጠቡ ነበር ብለዋል ኢማም ቡኻሪ እና ሙስሊም በዘገቡት ሐዲት። በዚህም መሰረት የነቢያችን ሰለም ሱና አሟላል። ለማንኛውም ቅድም የገለጽኩላችሁ ከአንድ እስከ ሰባት ያለውን ተርቲብ ከጠበቅን በጣም ምርጥ የሆነ ትጥበት ታጥበናል። ዑለማዎች ከሀዲቶች ወስደው እስቲንባጥ ያደረጓቸው ናቸው። አንደኛ ንያ በልባችን መነየት፣ የነቢ ስ ሰለም ሱና እንከተልካል። ከዛ በኋላ በሁለተኛ ደረጃ ቢስሚላ እንላለን። ሶስተኛ ላይ የእጅ መዳፋችንን ቢስሚላ ካልን በኋላ የእጅ መዳፋችንን ሶስት ጊዜ እናጥባለን። ከዛ በኋላ ምን እናደርጋለን? ከዛ በኋላ ብልቶችን እናጥባለን። ለምሳሌ ጀናባ ከሆነ በደንብ ጀናባ የነካውን አካባቢ በውሃ እናጥባለን። አራተኛ ይሄ ነው። አምስተኛ ውዱ እናደርጋለን ልክ ለሰላት የምናደርገውን የምንታጠበውን አይነት ውዱ እናደርግና እናበቃለን። አምስተኛ፣ ስድስተኛ፣ ከዛ በኋላ ራስ ላይ ሶስት ጊዜ ውሃ ደፍተን ማሸት። ውሃ ደፋለው አሻለው፣ ውሃ ደፋለው አሻለው፣ ውሃ ደፋለው አሻለው። በደንብ ፀጉሬ በውሃ እንዲዳረሰው በደንብ እንዲደርስ ከፀጉሬ በታች ያለው ቆዳዬ ውስጥ ፀጉር እንዲህ እስኪደርስ ድረስ ውሃ እስኪደርስ ድረስ ኦኬ። ከዛ በኋላ የስድስተኛው የስድስተኛ ሰባተኛ የተቀረውን የሰውነት ክፍል የተቀረውን የሰውነት ክፍል ማጠብ። መጀመሪያ የቀኝ ሰባተኛ ላይ የመጀመሪያ የቀኝ ክፍሌን ከዛ የግራ ጎኔን አጥባለሁ። ልብ በሉ ብልት፣ ብብት ስር፣ ጥፍሮች እና ጣቶች መካከል ውሃ በደንብ ማድረስ አፍና ፍንጫ ሞግሞጥ መጥ እንዳነረሳ በዚህ አይነት መልኩ ከታጠብኩ እሽት አድጌ አሳምሬ የነቢይን ሰለላሁ አለይሂ ወሰለም ሱና በመከተል የማገኘው ምንዳ አላ ዘንድ ስብሓነሁ ተዓላ ምን ያህል እንደሆነ አላቅ። ነቢይን ሰለላሁ አለይሂ ወሰለም ሱናቸው መከተል ትልቅ አጅር አለ። ስለዚህ ጀዛኩም ላ ኸይረን ይሄንን ልብ ብሎ የሰራበት ሰው አላህ ስብሓንሁ ወተላ ዱኒያውንም አኸራውንም ያሳምርለት። ሼር ያደረጋችሁ ሁሉ አላህ ዱኒያችሁን አኸራችሁን ያሳምርላችሁ። የሰራችሁበት ሁሉ የሰራ አንድ ጊዜ እንኳን በተሰራበት ቀላል አይደለ። አላህ ዱኒያ አኺራችን ያሳምርላችሁ። በግሩፖች በፔጆች ስቶሪያችሁ ላይ ማስቀመጡን እንዳትርሱ። ግሩፖች ፔጆች ላይ አሰራጩ፣ ስቶሪያችሁ ላይ ማስቀመጥ አትርሱ። በዋትሳፕ ስቶሪ፣ በፌስቡክ ስቶሪ፣ በኢሞ ስቶሪ ላይ አስቀምጡ፣ ሰዎች ይጠቀሙበት። አላህ እነሱ በሰሩበት እናንተ አጅሩን ይከትብላችሁ። ሰደቃ ጃሪያ ይሁንልን ያ ረብ ያ